ዛሬ እራታችን ቀለል ያለውን ሰርተን እንበላለን፣ ማለት ነው። በእንደዚህ መልኩ ትሰሩታላችሁ ማለት ነው። ብዙም የማይከብድ ነገር ነው። አሰራሩን አሳያችኋለሁ ማለት ነው። ሁላችሁም ተከታተሉኝ ማለት ነው። ላይክ ማድረጋችሁን አትርሱ፣ ሰብስክራይብ ማድረግኩ ማለት ነው። በጣም ምጣፍጥ ዳቦ እርጫችሁ፣ ሆዳችሁ የማይከብድ ምግብ ነው የምትበሉ ማለት ነው። በጣም ቀለል ያለ ነገር ነው ማለት ነው። አብረን ተከታተሉኝ። ሰላም እንዴት ናችሁ? ደህና ናችሁት ወይ? እኔ አለ እግዚአብሔር ይመስገን። ዛሬ ደግሞ እራታችን ቀለል ባለ መልኩ ሰርተን እንበላለን ማለት ነው። የእራት ነገር ምን እንደምመስለውን አሳያቸዋለሁ ማለት ነው። በነገራችን ሀገራችን ላይ ይሄን ነገር አይበላም። አሁን ተጀምሮ ከሆነ ያላቅም ነበረ። ወደ ክፍለ ሀገር አካባቢ ይሄ ነገር ጥላ እንጨት ስር ምናምን ነው የሚበቅለው። እዚህ ሀገር ደግሞ በጣም ተመርምሮ ይበላል ማለት ነው፣ ይፈቀዳል። እንደምታዩት ቃራ ሽንኩርት እና ይህ ቃራ ሞልቷል። በነገራችን ይሄ በጣም ያጣፍጣል። ግን እኛ ደግሞ ምን በላይ ይመስለኝ ምስጋ ዶሮ ከታትፌ አስቀምጫለው። ማለት ነው ቅመም ትንሽ የኔ እንትና ያልኩበት ስለሆነ ነው። ከዛም በኋላ ሽንኩርታችን መጀመርያ እንጠብሳለን። ከዛ ቃራችን እንደዚህ እንካትፋለን። ማለት ነው እንትናም፣ ይሄ ሀሙስ ይባላል። ከዛ ይህንም ትከትፎታላችሁ። ሽንኩርቱን እንደዚህ ትጠብሶታላችሁ። ታበስሎታላችሁ ከበሰለ በኋላ ቃራ ትጨምሩበታላችሁ ማለት ነው ቃራው ምንድነው በደንብ አድርጋችሁ ሹንኩርታችሁን ሹንኩርቱ በደንብ ከተጣበሰ ምንድነው ጣዕምን ያመጣል ማለት ነው ቃራውን እንጨምራለን ማለት ነው ከዛ ቃራና ሹንኩርቱንም በደንብ አድርጋችሁ ትጨምራላችሁ ማለት ነው በነገራችን ቀድሜ ልንገራችሁ ቅመም አብዝቼበታል ትንሽ ቅመሙ እንዳታበዙበት እኔ ትንሽ ነው። ቅመም ብዙም አይወድም፣ ግን እዚህ ጋር እኔ ትንሽ ቅመሙ ሞቃ አደርግበታለሁ። ግን ጣሙ በጣም አሪፍ ነው፣ ቆንጆ ነው። ግን ቅመሙ እንዳታበዙበት ለሌላ ጊዜ ማለት ነው። ለውጭ ቅመም ማብዛት ነበረብኝ፣ ግን በጣም ይጣፍጣል። ተበልቷል ማለት ነው። በጣም ቆንጆ ነው። ግን አታብሱበት ማለት ነው። ጥቁር ምናምናም ብቻ ጨምሮበት ማለት ነው። ከዛ ይሄንም ትጨምሩበት አላችሁት ማለት ነው። ከዛ ሽንኩርት እና ቃራው ከተጠበሰ በኋላ ይሄ ነገራችን ሀገራችን ላይ አሁን ተጀምሮ ይሁን አላቅም፣ ግን ገጠር አካባቢ የኛ ጋር ይበቅላል። ጥላ ልጆች ሳለች እንደዚህ ስንጫወት አቃላ እንጫወታለን ማለት ነው። እንትን አድርገን ይሄ እዚህ ጋ ቅመም አበዛውበት፣ ግን ቅመም እንዳታበዙበት። ይሄ ቅመም ያው እኔ ዶሮስ ላይ ምንም ስላላደረግኩበት ነው እዚህ ያደረግኩትና ይዞ ይጠፋልኝ ቅመሙ ዶሮ ስላላደረግኩበት ዶሮ እንትን አሁን ማለት ነው። ከዛ ካመስኩት በኋላ ራሱ ድስቱን አልቀየርኩትም። ምክንያቱም ሰሀን ላይ ብቻ ነው እና የገለበጥኩትና ከዛ እያየው ሽንኩርቶ የበዛ ከሆነ ብዬ ማለት ነው። ከዛ ዶሮ ለብቻችሁን ታመስኩት ለምክንያት ውሃ ስላለው ማለት ነው። እዚህ ጋ ትንሽ ዶሮችሁን ጨው ታረጉበታላችሁ በቃ ዶሮዎቹ ላይ ጫው ታደርጉና ምንድን ነው እዛ ላይ ቅመም ስላለ ምንም ነገር አላደረኩበትም። ጫው ብቻ ነው ያደረኩበት። ከዛ እየቀነስኩ ቅመሙን እንትና ሹንኩርቱን ያመሰልኳቸው እንትን አልኩት፣ ውሀ እንዳጨምሩበት ውሀ ከገባት ጣሀም ይዞባችሁ ገደል ይገባል ማለት ነው። ከዛ በጣም የጣፍጥ እራት ነው ማለት ነው። በጣም ተወዳጅ የሆነ እራት ነው። ቀለል ነው። በዛ ላይ ደግሞ አይከብዳችሁም። ሆዳችሁ ላይ ስትተኙ ቦርጫችሁ ላይ ምናምን አይከብድላችሁም ማለት ነው። ግን ላይክ አድርጉ። ብዙም በመሀል አስታውሳቸዋለሁ ማለት ነው። ሰብስክራይብ ምን አድርጉ በጣም ተወዱታላቸው። እንደዚ አርጋችሁ እራታችሁን ሰርታችሁ ብሎ ይሄን ነገር ሰውዬ ነው ትንሽ ጣዕም ያመጣል ጨምሬበታለው። እናንተም ትንሽ አርጋችሁ ጨምሩና ከዛ ትንሽ ክድን አድርጉ። ለአንድ ደቂቃ ነው ያክል ምጥጥ ይበልላችሁ ማለት ነው። መክደን ነው። ከዛም በኋላ ትንሽ እነዚህ ነገሮችን አደረግኩት ማለት ነው። ይኸው በደንብ በሰርኩላችሁ ቆንጆ አርጌላችሁ ማለት ነው። የሆንዬ በመሀል በመሀል እየተቆራረጠ ነው በነገራችን፣ እሺ የሰራው ጠን እያቆምኩት ነው የቀረስኩላችሁ። ስለዚህ አንድ ደቂቃ ክድነት አረገታላችሁ። ውሃ እንዳትጨምሩ፣ ድስታችሁም ቄት፣ ድስታችሁ የማይስ መሆን ያለበች። ሞጉላ ነው የኔ መጠበሻ ነው፣ በመጥበሻ መስራት ይኖርባችኋል ማለት ነው። እንደዚህ የመሰለ ዶሮ ትንሽ ማይኔስ ትጨምራላችሁ ማለት ምክንያት ነው። ሁሉን ነገሩ በተለይ ደግሞ የ ይሄ አንበርክሩ ካላችሁ ማለት ነው እሱን ብትጨምሩ የባሰ በጣም ይጣፍጣል። እሱ ስለሌለኝ ያኔ ትንሽ ይሄን ብቻ ጨመርኩበት ማለት ነው። በጣም ለስለስ እንዲል ነው ይሄን ያደረኩት ምንድን ነው ዶሮ ስበላ ለልጆች ስለሆነ እንድለሰልስ ነው። እሺ፣ በጣም እንድለሰልስላችሁ ነው። እንደዚህ የምናደርገው ማለት ነው። እንደዚህ ማድርጉ፣ እናንተም ስትሰሩ እንድለሰልስላችሁ ዶሮቹ በጣም ይወዱላችኋል ማለት ነው። ሰዎቻችሁ እንደዚህ ለስፖርት ለምትሰሩ ለሁሉም ለወጣቶች ለጉርምሶች ቤት ውስጥ ላላችሁ እንደዛ አርጋችሁ ስሩ። ያ መብሰሉ እና ምን መሆኑን ዶሮውን አየሁት ማለት ነው። በጣም በስሏል። ጣምም ቆንጆ ነው፣ ጫውም ቆንጆ ነው። ሁሉ ነገሩ በጣም ሚጣፍጥ ምግብ ነው። ዳቦውን አስተካከልኩት። እዚህ መሀል መሀል ይቆርጣሉ ማለት ነው። ያው በጣም ነጭ ሆነብኝ ምን እንደሆነ ላቅም። በጣም ማብራቱ ተበራብኝ። እዚህ ጋ መሀል መሀሉን ዳቦ አወጣለሁ ማለት ነው። የኔ ቤት አይበሉትም ቡጥ ቡጡን ስለማይወዱ። እዚህ ጋ ስልኬ ምን እንደሆነ አላውቅም። ዳቦ በጣም አልቀርጻለኝ በራብኝ ምን እንደበራ አላውቅም። ወደዚህ ወደዛም ባረጎ በጣም ቀላብኝ ማለት ነው። ያው ዶሮ ይሄ እሳቱን አዞርኩት። ምን ሆኖ ነው ካሜራው ዳቦ ምን እንደ በራ እንደዚ ብልሌ ልጭ ብዬ ወደዛም ወደዚህም ባረገው እናንተ በጣም አይናችሁን እያሳመም ሆነ። ያው እዚጋ ደረደርኩት። ከዛ ያው ሰራሁት በጣም ቆንጆ የሆነ እራት ነው። እዚጋ ለምን ደሆነ አላቅም፣ አይኔ ላይ በጣም ይበራል።